ጤና ይስጥልን፣ የላይፍ ሾ ተመልካቾች እንዴት ናችሁ? ዛሬ ላይፍ ሾ ከጾም ጋር በተያያዘ እንዴት ነው ቆዳችንን ራሳችንን መጠበቅ የሚለውን ልንመለከት ወደ አንድ ባህላዊ የውበት መጠበቂያ ቦታ ልወስዳችሁ ነው። አብረን እንሂድ። መልካም ቆይታ ስላገኘሁሽ በጣም ደስ ብሎኛል። እኔም ክብር ይስጥልኝ አመሰግናለሁ እናቴ። እሺ ጊዜሽን እንግዲህ ስለሰጠሽ በጣም አመሰግናለሁ። ዛሬ ፕሮግራሜ ትኩረት ያደረገው በጾም ወቅት ሴቶች መዋብ እንችላለን። በተለይ ወይባን ስናነሳ ቅቤው ነው ትዝ የሚለን። በእርግጥም ቅቤው ነው ዋናው፣ ጭሱ ነው ቀጥሎም። ዋናውም ጭሱ ነው። ግን እኔ ዛሬ እስኪ በጾምም መዋብ ይቻላል ብዬ መጥቻለሁና እስኪ ስለ ወይባ በአጠቃላይ አንች ረጅም ማለት ነው የሰራሽ እና ስለ ጥቅሙ እንዴት እንደጀመርሽው እስቲ ባጭር ንገሪ። ወይባ ጥቅሙ ከጥንት የጀመረ ነው። አሁን ወደ ከተማው ገባና ተስፋፋ እንጂ የድሮ እናቶች እስከ 12 ልጅ የሚወልዱት ወይባ እየሞቁ ነው። ናቹራል ነገር ስለሚመገቡ ነው። ገባሽ ከልጅነታቸው ጀምሮ ነው። መድከም የለም ምን የለም። ከኛ በላይ እንደውም እነሱ ስራ ይሰራሉ፣ ያርማሉ፣ ይኮተኩታሉ፣ ብዙ ነገር ሰራተኛ የለም እነሱ ጋር። ሲወልዱም ራሳቸው ነው፣ ሲሞቁም ራሳቸው ነው ሁሉ ነገር እና ወደ ከተማው መግባቱ ምን መሰለሽ ጥሩ ወደ ከተማው ሴቱ ማወቅ ያለበት በጣም ጠቃሚ ነገር ነው ለሴት ልጅ ለዲስክ ብቲ ለማህፀን ብቲ ይሄ ለቫሪኮስ፣ ለቁርጥማት ለሁሉ ነገር ይዳብሳል። ለምን ስራ ስር ነው ናቹራል ነው። ገባሽ ናቹራል ስራ ስር ነው። ለምን ብቲ ወይባ እንጨት አለው፣ ምስርች፣ ደዶሆ፣ ክትክታ፣ ገዛዋ፣ ብዙ አይነት ስራስሮች ስሮች አሉ። ያልጠራኋቸው እነደዶሆ ምናምን አሉ። አሁን ወይባን እንጨት በውሃ ስዘፈዝፊው ምንድን ነው የሚሆነው? መረቅ ያወጣል፣ ቢጫ መረቅ ያ ማለት ምንድነው ነው ናቹራል። እነ ዶዶ ምናምን ደግሞ በዘፈዝፊያቸው ደም ነገር ነው የሚያወጡት። እነዛ ስሮቹ ሲሞቁ ለዲስካችን ብ ለማህፀናችን። አሁን ማህፀናችን ውስጥ በስራ በወር አበባ በማርገዝ ዲስካችን ይደክማል፣ ማህፀናችን ይደክማል። ያን ሁሉ እንደ አዲስ ነው የሚያደርገው። የሞቱትም ሆሮሞኖችም ካሉ ያነቃቃቸዋል። ገባሽ በስትረስ ብዛት በስራ ብዛት ምናምን ትንሽ ሁላ የሚጠፋበት ሰዓት አለ ገባሽ ያንን እንደ አዲስ ነው የሚያረገው። አዲስ ነው የሚያረገሽ። በዛ ላይ ፊትሽን ከ60 ዓመት ወደ 22 ያዘሯል። አይ የምሬን ነበር። በጣም ያስበስትላል። በጣም ለቆዳ ብትይ ለምን ብትይ ለሁሉ ነገር ቆንጆ ነው። ይሄንን የሚለየው ከነዚህ መካከል እነዚህ ከቂቤ ውጭ ለመጠቀም ለሚፈልግ ሰው ይሄ ለገላ፣ ይሄንን ለጸጉር፣ ይሄንን ለፊት እናረጋለን። ለፊት የምናረገው ቡና፣ ማር እና ትንሽ ሎሚ እናረጋለን። ለጸጉራችን ደግሞ ይሄንን የምናረጋው የላችሁ ፍትፍት ነው የሚመስለው። አያችሁት? ቆንጆ ነው ይሄ። ብዙ አይነት ተቀመሙ ነው ለጸጉር ትሪት የሚደረገው። ይሄ ደግሞ ማርና ዘይት አለው። የወይራ ዘይት ወይም የሰሊጥ ዘይት አድርገን እናስጠቀማችኋለን። በህይወቴ ከሰራኋቸው ብዙ ስራዎች ሰርቻለሁኝ። ከሰራኋቸው ስራዎች በህይወቴ ያስደሰተኝ ወይ ባሉ ለመሰለሽ ሰው ለማመርቆሽ ነው የሚሄደው። ደስ ይላል። አዎ ምርቃ ስለምወድ እንደሆነ አላውቅም። አይ ሁሉም ደስ ይለኛል። እና በቂቤ ቂቤና ማርገላሽ ይቀባል። ጸጉርሽ ቂቤ ይቀባል። ትሞቂያለሽ። እራስ ይላሉ ይላል። ላብሽ ጠብጠብ ሲል ቆንጆ ነው ገባሽ? የጾም ደግሞ የጾም በካካው በተራ አለ፣ የወይራ ዘይት አለ፣ የሰሊጥ ዘይት አለ። ብዙ አይነት ተቀምሞ ለጸጉርሽ ትቀቢያለሽ ትሪትመንት እሺ ለፀጉር እሺ። እኮ እንዳትጎጂ ቂቤን ስንት ሳትገቢ እንዳትጎጂብኝ። ቂቤ ለሚጣሉ ሰው ነች። እና እሱን እናደርጋለን። ማር ደግሞ ይደረግና ለስላሳ ሲል ይደረግና ማርና የቤሪያ ዘይቱን ታደርገሽ ከላሽ ወይ ሰል ዘይት እንደሚስማማ ቆዳዋን ታያለሽ የሴትየዋን። ጠንካራ ነው ወይ ለስላሳ ነው። አንዳንድ ሶፍት ቆዳ አለ፣ አንዳንድ ጠንካራ ነው። ፊታቸውን ደግሞ ቡና፣ ማር ትንሽ ሎሚ ተደርጎ ይቀባል። እንደገና ደግሞ ጥራጥሬ ያለ እርድ ቀሴር፣ የባቄላ ዱቄት፣ የሽምፕራ ዱቄት ምናምን ተደርጎ ሚክስድ የተደረጓሉ እሱ ይቀባል። ከዛ ይቀጥላል። ደግሞ እርዱና ማሩን ብቻውን ይቀባል። መጨረሻ ስቲም ከገቡ በኋላ አርፍ ይላሉ። ከሞቅ በኋላ ዳይሬክት ወደ ቦዲስቲም አናስገባቸው መተኛለ አዎ፣ ማረፍ አለባቸው። ከሙቀት ወደ ሙቀት አይደለም። ደም ይግል የለ፣ እንደ ደማችን ይግላል። ርፍ ስትይ ደግሞ መጠጥ በዛ ጊዜ ቦዲስቲም። አሁን ስተቱ ምን ሌላ ቦታ በደረቅ ያሻቸዋል፣ አልጋ ላይ ስተት ነው ይሄ። እንዴት መሰለሽ፣ አሁን ማርና ቄቤ ተቀባሽ፣ ከዛ በኋላ ሞቅሽ፣ ከዛ በኋላ አልጋ ላይ ተኝቶ በደረቅ ማሸት ከባሉ አይሁን ገባሽ ከዛ ራሳቸው መታጠብ የለባቸውም አሁን የኔ ለየት የሚያደርገው ምንድን ነው እኛ ነን የምናጥብሽ ለምንድን ነው ራሳችን ማንታ እንኳን ወይባ ስትሞቂ ይደክማል እኮ እንኳን ኖርማሊ እንኳን እንደዚህ ብለሽ ምናምን ሻወር ስትወስጂ የሚያሽሸው ምናምን አትፈልግ ወይም አሻ ነገር ይሁን እንደዛ ነው መሆን ያለበት በዛ ላይ ሪላክስ ነው የሚያደርጉት ለምን ከሞቁ በኋላ በጥራጥሬ ሙልጭ አርገው አልጋ ነው ሞሮኮ ቤቴ ሙልጭ አርገው ማሳጅ ያደረጓቸዋል። ሪላክስ ያደረጋል። ደም ስራቸው ይፍታታል። ድካሙ ምን ምኑ ሁሉ ነገር ድፍ ብሎ ነው የሚሄደው። ከዛ ደግሞ ማርና ቡና ቅብት ይደረጋል። ቸኩል ቸኩል ለመሽተት ቡናና ማር ደግሞ ቆንጆ ነው ለቆዳ። ከዛ በላስቲክ ጥቅልል ይደረጋል። ለምን እንደስቲ እንደስቶፍ እንደስቲ ውስጥ እንዲሆን ከዛ ሰንስክሪኑንም ፋውንዴሽን፣ ሌሎችንም ተፈጥሯዊ ያልሆነ ኬሚካሎችን ነው ፊታችን ላይ የምንቀባው ሰውነታችን ላይ እና፣ ከዛ በተሻለ ደግሞ በዚህ በተፈጥሮ መዋብ ምን ያህል እንደው ጠቀሜታ እንዳለው የብዙ ጊዜ ልምድ ስላለሽ እስኪ አካፍኝ። ምን መሰለሽ እናት፣ አሁን ናቹራል ነገራን ቫይታሚን ሲ፣ ቫይታሚን ዲ ለፊት ለምን ለቆዳ እየተባለ ይቀባል ለፀሐይ መከላከያ ምናምን ገባሸረል በናቹራል ነገር ግን ብሎ አይተሻቸዋል? የራያ ሰዎች ውስጥ ገጠር ውስጥ ፊታቸውን ሳይታጠቡ ያበራሉ። ገባሽ? ናቹራል ነገር ስለሆነ ነው። ተቀብተውት አይደለም። ገባሽ አደል ወይ? ሞቃሉ። በዛ ላይ የሚበሉት ምግብ ናቹራል ነገርና፣ ሁለተኛ ነገር ምንም አርቲፊሻል ነገር የሚቀቡት ነገር የለ። ገባሽ? ያ እንዳለ ሆኖ ፊታችንን በናቹራል ነገር ትሬት ብናረገው ቆንጆ ነው የሚሆነው። ቸልተኝነት አለን አሁን። እኛም ተቀባብተን ወጣን ስትመለሽ ሳንታጠም ተኛለን። አንዳንዴ እረሳለሁ ገባሽ። ያ ኬሚካል ፊታችን ላይ ነው የሚያረፈው። ሁላችን የምናደርገው ነው ከእኔም ጭምር። እና ታጥበን ቢያንስ ትሪት አድርገን ነው ታጥበን፣ ዝም ብሎ ባዶ እንኳን መተኛት ሳይሆን ትንሽዬ ማር አንሶላችንን ብርድ ልብሱን ምናምን እያልን እኮ ነው እኛ መልካችን የምናጣው። ከላይ በሊፕስቲክ እና በንትና ሰው እና ግን እድሜያችን ገና ሰላሳ አርባ ሲሆን በቃ ትልቅ ሰው እንመስላለን። ገባሽ አይደለ ያን ምን መሰለሽ ራሳችንን ትሪ ስለማናረግ ነው የሚሆነው ይሄ። ከአዳዲስ ሜካፕ ውጪ በናቹራል ነገር ብንጠቀም አንደኛ ቆዳችን ይቆይልናል፣ እድሜ ይኖረዋል። አይጎዳም። ወዛችን ወዝ ካለን ትጠብ ብለን ወዝ የሚመጣው አሁን ማር ይመጠዋል። ካለቅቤ ሎሚ አድርገሽ ቅብት በቃ ቁጭ ስቲ ምቤት ቅብት ብለሽ ምንም ችግር እኮ የለው። አሁን ልትውጭ ስቲ ትንሽ ማር፣ ሎሚ፣ ቡና ምናምን አድርገሽ ቅብት ብለሽው አንድ አፍታ ልትውጭ ስቲ ታጥበሽ ውጭ። ውጥር ነው የሚለው ገባሻለን። እኔ አሁን በብዛት በስራ ዓለም ስለማሳልፈው ነው እንጂ ባደርገው አይደለም እንትን የሀያ ሁለት ዓመት ልጅ ነው የሚመስለው። እድሜ ልጥረው እና ያው ወደ ስልሳ ተጠግቻለሁ። ያው ተጎርቷል፣ አርቲስት ቤት ምናምን ያው ስትለቀለቀ ያ ነው እንጂ እኔ እንደውም ሁሌ ፋና ስንታረግሽ እድሜ ይሉኛል፣ ሀያ ሁለት ስላቸው ስራ ካቆምሽ ነው ይሉኛል። እና እንት ናቹራል ነገር ወደ ራሳችን ወደ ጥንቱ ብንመለስ ምን ያህል ወደ ባህላችን፣ ባህላችን ከማንም ሀገር በላይ ነው። ስለማንጠቀምበት ነው። አሁን የባህል ልብሳችንን ስንለብስ እንዴት ነው የምንደምቀው? እስኪ የባህል ኩላችንን ቁጥር ሽጋር ግን እስኪ እንውጣ፣ አናምርም? ሹሩባችን ተሰርተን ስንሄድ አናምርም? በጣም ነው የምናምረው? ግን እቺ ማን መጣች? ሁላችንም እሷ እና አባባ ላይ ምን ለማለት ነው የፈለኩት ናቹራልን የመሰለ ነገር፣ እንደውም ባል ጉድጓድ ቆፍሮ ነው አሉ የሚያገባው ሚስቱን ስለሱ ስ ገልጬልሻለሁ ለመሰለሽ። አሁን በባህል ነው ባህል ነው፣ ጉድጓድ ቆፍሮ አዘጋጅቶላት ነው የሚያገባት ለመሰለሽ፣ ባህላችን ነው። አሁን ለምሳሌ አሁን ለቅሶ ሲሆን የሶዶች ናቸው ምናምን ቄቤ ይቀቡ የለ ልክ እንደዛ ማለት ነጭ ይለበሳል ምናምን። እኔ ጓደኛ ልቅሶ አይቼ ሰርግ ነው የሚመስለው። እና እንደዛ ጥሩ ባህል ወሎ ውስጥን ገጠር ውስጥ እንደዛ ነው። አሁን ከዛ ተገለበጠ መጣና ጉርጓድ ጉርጓድ እዛ የሚሞቀው ያው አንዳንዴ መለስ ብለሽ ታስቢያለሽ። ወደ ራስ እዛ የሚሞቀው ለአንድ ሰው ነው፣ ለራሷ ብቻ ነው። ሌላ ሰው አይጠቀምበትም። ራሷ ትለቀልቀዋለች፣ ራሷ ምናምን ቆንጆ አርጋ በራሷ እዚህ መጣና ጉርጓድ ለህዝብ ሆነ። አንድ ጉርጓድ አይሆንም በፍጹም። ለምብቲ እንጥብጣብ ይኖራል፣ ኢንፌክሽን ይኖራል፣ ፈሳሽ ይኖራል። ያ ወደ ሌላ ማዛባት ነው ለምን አፈር ነው አፈሩ ላይ ደግሞ በመጋፊያ አልነበረ የሚገባው መጋፊያው ቁጭ ሲላል ያገሉ ያግለዋል ገባሽ ይተናል መሆን የለበትም እቺን ወንበር ስታይል ያንን ዘ እኔ ሁለት ወር ሶስት ወር ይሆናል የዘጋሁት ወዲያው ነው ወደ ሌላ ስራ ነው የሄድኩት። እና ያንን ይሄ ወንበር ስታይል የፈረንሳይ ሴቶች ይሞቃሉ ሴቶች የፈረንሳይ ሴቶች ቆይ አሳይሻለሁ። በዚህ ፓርጋው ወንበር ነው በሚያማምር ወንበር ያው እቻ አራት ማዕዘን እንጨቷን ነው የወሰድኳት። ምንድን ነው የሚሞቁት እነሱ ፍሌበር ናቹራል፣ ፍሌበር ለማህፀናቸውም ለቆዳቸውም ለሁሉም ይሞቃሉ። ሻወር ወስደው ይሄዳሉ። የራሱ ቢለመድ እኛ ጋር አሪፍ ነው። ፍሌበሩን አንድ ጊዜ ዋንዥ አይቼው ነበር ገበያ ውስጥ ቻይና ፍሌበር ነው ለእንትን ይባላል። ለምን የምን ይባላል ግን ጠልቅ ያልገባሁበትም እንግሊዝኛ ብዙ ስለማይችሉ ዲስከስ ለማድረግ አልቻልኩኝ እንጂ ላስገባው ፈልጌ ነበረ። እሱ ራሱ ቢገባ አሪፍ ነው። ለመሰለሽ እንደዚህ አሁን ጭስ ምናምን ለማይወድሰው አሁን እነዛ እንጨቶች ናቹራል ነገር አለ። ለዛ የሚጠቀሙት በብዛት መድኃኒትም እኮ እንደሱ ነው የሚጠቀሙት። ቻይና ውስጥ ፋርማሲ ብዙ የለም እኮ ናቹራል ነገር ነው እና ያንን ነገር ኢትዮጵያ ውስጥ ራሱ ስንፈልግ ስናስብ፣ ስምሽንም ቦታሽንም አጣ ነውና፣ እስኪ ስለሱ ምንድን የገጠመሽ ምን መሰለሽ? እናት ስም መነጠቅ ማለት ልጅሽን መነጠቅ ማለት ነው። ልጄ እንደተነጠቅኩ ነው ቆጥረው። ለምን ይሄንን ስም ሳሳድግ ብዙ መስዋዕትነት ውጣ ውረድ አለው። ላይፍ ቀልድ አይደለም። በአንዴ ፋና ሊባል አይችልም። ይሄ ሁሉ ፋና ታዩ ፀጉር ቤቱንም ወይ ባሁንም ምናምን፣ ይሄ ሁሉ ፋና ጫማ፣ ፋና ልብስ ቤት፣ ፋና ምናምን የተጀመረው ከኛ በኋላ ነው። እንደውም አንድ ጊዜ ገስት ፊት ለፊት የሆነች ፋና የህፃናት ልብስ መሸጫ ሄጅ ፋና ነሽ አለችኝ። ወይ እግዚአብሔር በአንቺ ስም እኮ እየሰራው ነው ምናምን አለችኝ። እግዚአብሔር ይመስገን ስም የሚያነሳ እግዚአብሔር ነው። እኔ በሱ ስራ አልገባም። የኔ ስራ አይደለም፣ የሱ ስራ ነው። ግና ምን ሆነልሽ መሰለሽ ስሙ የኔ ስም ነው አለችኝ። እኛ በሰማንያ ሰባት ይሁን በዘጠና አራት አገኘሁ እንትን ንግድ ፈቃድ ያወጣሁበትን ግን በሰማንያ ሰባት ዓመተ ምህረት አካባቢ የጀመርነው ነው ያው ረዥም ጊዜ ስለሆነ ነው። እና ያንን እያሳደግሽ እያሳደግሽ፣ ደግሞ እኔ አንድ አይነት ስራ ሎቱ ሁሌ ማደግ ፈልጋለሁ። በቃ ይሄኛው ካልሆነ ይሄኛው፣ ይሄኛው ቀስ ቀስ ሲል ይሄኛው፣ ይሄኛው ባለው ነው። ገባሽ? ጠንካራ ሴት መሆን አለብሽ። ሴት ከሆንሽ አይደለ እንደገና ደግሞ። ሁሌም ለሴት ልጅ ውበት ነው የምሰራው። ደስ ይለኛል። ሰው ሴት ስታምር ሴት መኪና ስትይ ሴት ስትዋብ ሁሉ ነገር እውነቴን ነው የምነግርሽ፣ በጣም በጣም የድሮ አባቶች ትዝ ይልሻል፣ ሚስቶቻቸው የቡና ስጠኝ ሲሏቸው አይ ያ ዛሬ የለኝም ምናምን ስሙ ልኮ ነው እና ያ ቁጭ ስላለኝ አሁን ሴቱ በሁሉ በጤናው ብትይ በማማሩ ብቲ በምኑ ብት አብሶ ደግሞ ተለቀለ ሴት ራሷን መጠበቅ እንዴደስ እንደምወድ በጣም። ክብር ይስፋ። እኛ እኮ ስናልፋለፉ ተብለን ነበር የምንታየው ድሮ። በአስር ብር ጊዜ በፍሬንድ ብር ጠብሰሽ በልተሽ ጠጥተሽ ተሳስመሽ፣ ይቅርታ ደስ ይላል በጣም። እንዴት ግን ማንጋ ነው? ከእሱ ጋር ነው ወይ ሴቶች ጋር? ያኔ ወንድን የሚይዘው ሴት ጋር ይታል። አስር ብር ካለሽ ኳንቻ ብታምነሽ አዎ፣ ብዙ ነገር ታደርጊያለሽ። ደስ አይለም በጣም። እና አሁን ሴቱም ውጭ ወጥቷል። ደስ ይላል። ሴቱ ማማር ጀምሯል። ደስ ይላል። ሴቱ መልበስ ጀምሯል። ደስ ይላል። ሴቱ ሜካፕን ጠቀም ጀመረ፣ ሁሉ ነገር ደስ ይላል። ናቹራሉም ነገር አሁን ወይ ወጣቶች ይገባሉ የአስራ አራት የአስራ አምስት ዓመት ልጆች ምናምን ደስ ነው የሚለኝ ለመሰለሽ የሴት ልጅ እድገት አሁን አገራችን ማደጓን የምታውቂው ሁሉም እድገት ነው፣ ገባሻለ። አሁን ውጭ ሀገር ማንም ማን ማንም የራስሽን ነው፣ ገባሽ። አገራችን አሁን ደሱ እየሆነች ነው። ተምረት አገኘሁኝ የሴቶች ውበት ጥበቃ ምናምን የሚል በየጊዜው ቀየርል የሴቶች አገልግሎት የሴቶች የምሰጩ አገልግሎት ምናምን ቶታሊ ነው የሚጻፈው። እና ያንን አግኝቻ አለውኝ። ግን ከዛ በፊትም ነው የምንሰራ የነበረው እና ያ ነገር አሁን ባናት እንደፈለገች ግን ለምንዶ ተቀለሽ ሳስበው ያመኛል። ገባሽ ያሳደግሽውን ልጅ የእኔ ልጅ ነው ብትባይ ምን ትሆኛለሽ? ይከብዳል በጣም ያማል ስምሽን ስትቀይሪ ስምሽ ከሊ አይደለም ስትባይ አይከብድም ይከብዳል ሳታስያቆስላል እኔ ምንም ነገር እኔ ልንገርሽ የእውነት ነው ምልሽ እሱ በሚያውቀው የላይኛው ንጉስ ፋና ስምሽን እየሸሹ ነው ይሉኛል ረስሮ ተዋቸው እኔ ሜድል እነሱ ሜድላቸው ነው ምለው ኧረ እባክሽ ፋና እንትን ጋር ተከፈተ ሳር ቤት ጋር መብቷ ነው ለምን እሷም ትስራ። እኔ የምሰራለው ስም ሽሸጠች ነው ወይሉኛ። ሜእኔ እንደሚሸጥ እራሱ የማውቀው ነገር የለም። እንደዚህ አይነት ሴት አደለውኝም። እንዴት አርገሽ እንዴት? እንደዚህ ቀለል አርጌ ላይፍን ነው የምኖረው። እንደዚህ ክብድ ያለ እንደዚህ ስለ ነገር ሰው ጋር ምሮጥ ምናምን አደለሁኛ ገባሽ። ለዛም ነው ባናቴ መታ የኔም ስም ነው ፋና ፋናናንሺ ቅቤው ውድ ነው ማሩ ውድ ነው ቀሲሩ ውድ ነው እርዱ ውድ ነው ሁሉ ቶታሊ ያወጣሻቸውን ብታወጫቸው ሁለት መቶ ብር የለውም የምሬን ነው ምነግርሽ የምሬን እንደዛ ቢሆን ድሮ ሀብታም መሆን ነበር ገባሻ አይደል ግን የሚያስደስተሽ ምን እንደሆን ነገርሽ ሰው ረክቶ ሲሄድ ሰው አምሮበት ሲወጣ ሰው ደስ ሲለው ሲመርቅሽ የምሬን ነው እኔ ማጋነን አደለም ማጋነን አደለም የምሬን ነው እኔ አንድ ሙሽራ በሰራኩ አንድ ሜካፕ ታውቂያለሽ፣ ሶስት አራት ሰው ሰራበታለሁ። ግን ወይባሁን ደስ ያለኝ ምክንያት ምንድ ልንገርሽ? የሆነ ጠራኑ ደስ ይልሻል። ምኑ በቃ የሆነ ነገር ሰው ሲወጣ ደስ ብሎ እግዚአብሔር ኖር ይልኝ ሲልሽ ምን ሲልልሽ። በዛ ላይ ደግሞ ሰው ማዳን ማለት ትልቅ ነገር ፋንዬ፣ እንዶ ምንዳልች ታውቂያለሽ፣ ፋን አለችኝ። አቤት አልኳት። ወደ አስር አስራ አምስት አመት ኢንፌክሽን ተሰቃይቻለሁ አለች ሶስት ቀን ግቢ ብለሽኝ ሶስት ቀን የገባሁት አለች። የምሬን ነው እመሰክርልሽ አለ ጥሪም ብለኛለች። ኢንፌክሽኑ እንደዳለች ኢንፌክሽን ምናምን ያስለቅቃል። የወገብም ዲስክ ኢቨን እንደዚህ ሆስፒታል ተኝተው ከነ ግሉኮሱ ወረቀታቸው መጥተዋል። በላስቲክ ጥቅል እያስገብቻቸዋሉ። ለቼካፕ ሲገቡ ዲስ ኖርማል ነው ዲስካቸው ነው ፕራስ ይወል ሆ እኔ አይደለሁም ግን እግዚአብሔር ነው። ከስራሽ ጋር አብሮ የሚሄድ እግዚአብሔር ነው። እምነት ያድናል። ገባሻለን አምነሽ ሞቀች። ያች ልጅ እዛ ሲያወሩ ሰምታ ነው ጉልኮሷን ነቅላ የመጣችው። ጠፍታ፣ ሞቀች፣ ዳነች። እና ብዙ ሰው ምስክር መሆን ይችላል። ያድናል፣ ይፈውሳል። ናቹራል ነገር ነው። እኛ እኮ ድሩ የእናቶቻችን የአያቶቻችንን ብናይ ቅጠልጥም አርገው ሻሸቱን ድሩ ፓራስታሞን እንውጥ ነበር። ትክክል ነው አንጥም የሆነች ጥብት ጥብጥ ያደርጋሉ ያሻሹናል። ወይም የሆነች ብጥብጥብጥ ክብሬታቸውን ልኩስ ሲያሸቱን መገኛው ምኑም ይሄዳል። እውነት ነው። ወደ ተፈጥሮ መለስ እና እኔ ደግሞ አንድ መልእክት የማስተላልፈው እነዚህ ትላልቅ ሰዎች የሚያውቁ ስራ ስርን፣ ቅጠላቅጠል፣ ምን ለምን እንደሚጠቅም እነሱን ሰዎች ብንይዛቸው ገባሻል ወደ ናቹራል ተመልሰን እነሱን ሰዎች አሁን ትላልቅ ሰዎችም እንደዚህ የሚያውቁትን ላላወቀው ለማያውቅ ሰው ቢያስረዱ ገባሽ? እንደዚህ አይነት አሁን ሚዲያ ላይ ቀርበው የቅጠል ነው እንደዚህ ነው። አሁን አንዳንዴ ቲክቶክ ላይ ይለቀቃል፣ ቢማር ለህዝቡ ቢያስተምሩት ደስ ነው የሚለ ገባሽ? ትላልቅ ሰዎችን ብንይዛቸው። ወሎ ውስጥ ልታገባ ስትል ሴት ሶስት ቀን ይሞቃል። ሶስት ቀን ቀን በቀን ነው የምትሞቂው ቀን በቀን ትሞቅያለች፣ ትተኛለች፣ ትሞቅያለች፣ ትተኛለች። ሶስተኛ ቀን ነው ገላሽ የሚታጠብ። እኔ ልሽ አሁን ልማስ አትላስ ወደ ችኔ የሚወስደው መንገድ አለ። ኤልሳ ቆሏለች። ሁለተኛው ቅያስ ላይ ብቻ ወደ ላይ ከፍ ሲሉ ኤልማስ ጋ ቤት አለ። ወደ ግራየት ሲያሉ እናት ብዩዋሉ። ለጊዜው ፋናይን እናትም ብለው ይምጡ። አሁን በ17 ነው ስሙናሽ። እስከ 17 ነው ጊዜ የተሰጠኝ። ስለዚህ እናት ሆኖ ነው የሚቀጥለው ወይስ ፋንዬ? ፋንዬ ለመሰለሽ ፋና የምለው ፋና የሚሉኛል የሥራ ባልደረቦቼ፣ ብዙ የሚያውቀኝ ሰው እናት በዩ ደግሞ የሚሉኝ ብዙ ከስተመሮች እናት በዩ ይሉኛል። እናት በዩ የእናት እጅ ነው ያለሽ ምናምን ስለሚሉ እናት አልሽው እሰይ ይሉኛል። አንዳንዶቹ ደግሞ ፋንዬ በዩ ይሉ ያሉ እና አሁን ሁለቱም ውዝግብ ላይ ነኝ። ጣ ጣ ጣ ወይ ታወጣለሁ አንቺ የቱን ብትሆኝ ደስ ይለሻል? ፋናዬ፣ በስሜ የማ የእናት ናቸው ያወጡልኝ። የእናትሽ ናት አያት ናቸው። እና ፋናዬ ምክንያት ነበራቸው። የመጀመሪያ ልጅ ነኝ ከቤተሰብ ከቤተሰብ ስንት ናችሁ? ብዙ ነን። እስከ አስራ ሁለት ነን፣ አስር ነን ያው ከሞቱት ውጭ አሁን ያለን አለ። በጣም ደስ ይላል። ልጆችስ ስንት ካፈል? እኔ ሁለት ሁለተኛ ነው። ሱፍ ትሯሯጪ ነው ማለት ነው። ግድ ነው። ለምን መሰለሽ እህት ወንድሞችሽን አሳድገሽ ድረሽ ቁለሽ ነው መጀመሪያ በእኛ ጊዜ እኮ መጀመሪያ ታላቆች መስዋዕትነት። ልቤት አሳይቅ አልጋውን ቀየርኩ ስትይ በሩን ቀየርኩ ስትይ ምኑ ቀየርኩ ስትይ እድሜሽ ይሄዳል። ግን እግዚአብሔር መልካም ስለሆነ ሁለት ልጅ አለኝ። ሴቶች ናቸው። አይ አንድ ወንድ አንድ ሴት። አዎ፣ ሴቷ እንዴት ናት? ይሄን የአንችን ሙያ በመጠቀምም በመደገፍም በለም መሰለሽ፣ ለልጆቼ ስራ አስተምራለሁ። ስራ ስለሽ ምን ተሰርቶ ብር እንደሚገኝ ገባሽ ያውቃሉ፣ ያያዩኛል። እናቴ የሰው እግር እኮ አጥበሽ ነው ያሳደግሽኝ፣ እናቴ እንደዚህ ብለሽ ከሆኑ አይዞሽ ደስ የሚሉሽ ግን፣ የኔ ልጆች መንደው ልንገርሽ፣ ደስ ነው የሚላቸው። በመስራት አያፍሩብኝም። የፋና ልጅ ነኝ ስንልኩ ደስ ነው የሚለን ራሱ። ትምህርት ቤት የፋና ልጅ ደስ ነው የሚለን ነው የሚሉት ገብቶሻል። አሁን አንዳንድ ሰው እናቴ እንዲሰራው ተኛላት ምናምን ነው። እኔ ግን ደስ የለም የሰራሁትን፣ ይህ ዛሬ ሰራሁ እናቴ። ስንት ሰው ሰራች? ሁለት ሰው ሰራሁ፣ ሶስት ሰው ሰራሁ ያለውን እነግራቸዋለሁ። እሳይ እናቴ እንኳ ስራ እንዴት ነው ትለኛለች። ዛሬ እንኳን ብዙ አይደለም የለም፣ አይዞሽ እናቴ፣ ነገ ይመጣል። ማወቅ አለባቸው ገባሽ አይደል ተሰርቶ ቀሲር፣ የባቄላ ዱቄት፣ የሽንብራ ዱቄት፣ የአጃ ዱቄት አብሮ የተቀላቀለ ነው። ለፊት ከማር ጋር ተደርጎ እቺ ደግሞ ስቲሙስ ከገቡ በኋላ ይሄ እየሞቁ ወይባውን የሚቀቡት ነው። እሺ፣ ይሄ ደግሞ እርድ ነው። ቆንጆ እርድ ነው። ምንም ቅመም ምናምን ያልገባበት ናቸው። ላርርድ ነው። እሱን ደግሞ ከማር ከማር ጋር ይደረግና መጨረሻ ላይ የሚቀቡት ነው። ይሄ ደግሞ ወይባውን ከሞቁ በኋላ አስር ደቂቃ ምናምን ሲቀራቸው አስራ አምስት ደቂቃ ሲቀራቸው፣ እቺ ሸብ ትባላለች። እቺ ነጯ፣ እቺ ከርቤ ናት። ለማህፀን ጥሩ ናቸው። ለይት ያለች ለማህፀን ጥሩ ናቸው። እነዚህ ለወገብም ለምንም ይሄንን እኮ ድሮ እናቶቻችን ከርቤ ምናምን ጨስ ያደርጉልናል። ናቹራል ነገር ስለሆነ ቆንጆ ነው፣ ለጤና ቆንጆ ነው። ሌሎቹ ደግሞ የፆሞቹን ሸቡን አሁን ለምሳሌ ወይ ባለማይሞቅ ሰው ራሱ እቤቱ ወስዶ በሙቅ ውሃ መታጠን ይችላል። እና በጣም ነው ማመሰግነው የኔ ማር ጊዜሽን ሰጠሽኝ